ሰላም ሰላም የተወደዳችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም በያላችሁበት ሁላችሁም ሰላማችሁ ብዝት ይበልኝ ያልኩኝ ዛሬ ጓደኞቼ በሌላ በአሪፍ በምርጥ ፕሮግራም ተመልሼ መጥቻለሁ። በዛሬው ፕሮግራም የምናየው ጓደኞቼ ሚስ ኮል በማድረግ ብቻ ያለበትን ቦታ የሚያሳውቀን አፕሊኬሽን ነው። ማለትም የሆነ ሰው ወደ እናንተ ስልክ ሚስ ኮል ቢያደርግላችሁ ያ ሰውዬ ከየት እንደደወለ፣ የቱ ነው እንደደወለ፣ የት አካባቢ፣ የት እንዳለ ያለበትን ቦታ በማፕ በካርታ የሚያሳያችሁ ድንቅ ምርጥ አፕሊኬሽን ነው ማለት ነው። ጓደኞቼ ይህንን አፕሊኬሽን በ መጠቀም ሰውየ ያለበትን ቦታ መቶ ፐርሰንት ማወቅ እንችላለን ማለት ነው። ከጥቅሞቹ መካከል አንዱ ለምሳሌ ወላጅ ወይም ቤተሰብ ከሆናችሁ ልጆቻችሁ ያሉበትን ቦታ ሳይነግሯችሁ የሆነ ቦታ ቢሄዱ ያሉበትን ቦታ ይህን አፕሊኬሽን በመጠቀም ማወቅ ትችላላችሁ ማለት ነው። አጠቃቀሙን እንዴት ዳውንሎድ እንደምናደርገው ሙሉውን ነገር አሳያችኋለሁ አብራችሁን ቆዩ። እሺ አፕሊኬሽኑ ጓደኞቼ ማክሮ ድሮይድ ይባላል። ይሄ ምልክት ያደረኩበት አፕሊኬሽን ነው። እንዴት ዳውንሎድ እንደምናደርገው መጨረሻ ላይ አሳያችኋለሁ ማለት ነው። አሁን አጠቃቀሙን ላሳያችሁ፣ አፕሊኬሽኑን እንከፍተዋለን። ልክ አፕሊኬሽኑን ስትከፍቱት እንደዚህ ይመጣላችኋል። እቺ ኔክስት ምልክቷን ወይም ደግሞ እቺ የቀስት ምልክቷን እየነካችሁ አሳልፉት። ጥቅሙ ነው እዚህ ጋር የሚያሳያችሁ። ከዛ ራይት ትሉታላችሁ ማለት ነው። ከዛ ጓደኞቼ እንደዚህ አይነት ፔጅ ይመጣላችኋል መጀመሪያ ላይ ከዛ በኋላ ምንድን ነው የምናደርገው? እዚህ መጀመሪያ ላይ አድ ማክሮ የምትላለች አሁን ምልክት ያደረኩባት እሷን አንድ ጊዜ ትነኳታላችሁ። አድ ማክሮ የምትለውን ከነካችሁ በኋላ ሶስት ነገሮች ይመጡላችኋል። የመጀመሪያው ትሪገርስ የሚለውን የፕላስ ምልክቱን ይህንን ቀስ ያደረኩበትን አንድ ትነኩታላችሁ። እሱን ስትነኩት ወደዚህ ያመጣችኋል ማለት ነው። ጓደኞቼ እዚህ ጋር ከሚመጡላችሁ አማራጮች መካከል ሶስተኛ ላይ ያለውን ማለትም ኮል ኤንድ ኤስ ኤም ኤስ የምትለውን የችኛዋን አንዴት ነኳታላችሁ። ከዛ በኋላ ሚስድ ኮል የሚለውን እንመርጣለን። አሁን ምልክት ያደረግኩበትን ይህንን ሚስድ ኮል የሚለውን እንመርጣለን ማለት ነው። ሚስድ ኮል የሚለውን ስመርጡት እዚህ ጋር ፍቃድ ይጠይቃችኋል። ፍቃድ ፍቀዱለት አለው በሉት ማለት ነው። ከዛ በኋላ እዚህ ጋር ያስመርጣችኋል። ኮንታክት የሚለው ላይ ያደርጋችሁ ትመርጡ ለት አላችሁ ማለትም ከሚደውላችሁ የሚደውላችሁን ወይም ማወቅ የፈልጋችሁትን ሰው እዚ ጋር ሊያስመርጣችሁ ነው። ሰሌክት ኮንታክት የሚለው ግሩፕም ካለ የግሩፕ ማድረግ ትችላላችሁ። ኮንታክት የሚለው መጀመሪያ ላይ ያለው ከዚህ ላይ ያርጋችሁ ኦኬ ትሉታላችሁ ማለት ነው። ከዛ በኋላ ወደ ስልካችሁ ኮንታክት ወስዳችኋል። ማለትም ስልካችሁ ላይ ሴቭ ወደ ተደረጉት ማለት ነው። እና ከነዚህ መካከል እናንተ የፈለጋችሁትን ትመርጣላችሁ ማለት ነው። እዚህ ጋር መቶም አንድም መምረጥ ትችላላችሁ። የፈለጋችሁትን ምረጡና ከመረጣችሁ በኋላ ኦኬ የምትላለች ከታች እሷን አንዴ ትነኳታላችሁ። ከዛ ይሄ የመጀመሪያውን ፕሮሰስ ጨረሰን። እዚህ ጋር ያለውን ወደ ሁለተኛው ከታች አክሽን የሚለው ላይ እንገባለን። እዚህ ላይ ነው ዋናው ነገር። አክሽን የሚለው ላይ እንገባለን። አክሽን የሚለው ላይ እንደተለመደው ፕላስ የምትለዋን አንዴ ትነኳታላችሁ። አሁንም ለመጻፍ እዚህ ላይ ትገቡና ከታች ወደ ታች ተወርዱና ሎኬሽን የሚላለ አለ። እዚ ጋር እንደምታዩት ሎኬሽን የሚላለ እሱን አንዴ እየተነኩታላችሁ። ሎኬሽን የሚለውን ከነካችሁት በኋላ ከታች መጨረሻ ላይ ሼር ሎኬሽን የምትላለች ኛዋ ማለት ነው። ሼር ሎኬሽን የምትለዋን አንዴ ነኩልኛላችሁ። ከዛ እዚ ጋም ፍቃድ ይጠይቃችኋል። ኦኬ በሉት። ፍቃድ እሱ እዚ ጋር ፍቃድ ከሰጣችሁት በኋላ ትመለሳላችሁ። ከዛ እዚ ጋር ምንድ የሚያስመርጣችሁ ጓደኞቼ የዛን የስልኩ ሎኬሽን ያለበትን ቦታ በምን ላሳውቃችሁ ነው የሚላችሁ በኤስኤምኤስ በትዊተር በኢሜል በካላንደር ምናምን ያለ ያስመርጣችኋል እዚህ ጋር በባሪ እና በቫሪያብል ይላል እዚህ ጋር ትመርጣላችሁ እኔ በኢሜይል ላርገው እዚጋ ጋር ኢሜይል የሚለውን ትመርጣላችሁ ከዛ ኦኬ ትሉታላችሁ እዚህ ጋር ኦኬ ስትሉት ወደዚህ ያመጣላችኋል ጂሜል አካውንት የሚለውን ትመርጡና አሁንም ኦኬ ትሉታላችሁ ድጋሚ ከዛ ወደ ኢሜይላችሁ ይወስዳችኋል ያላችሁን ኢሜይል ትመርጡለታላችሁ ማለት ነው አንዱ እኔ አንድ ኢሜል መረጥኩለት ከዛ ኦኬ ትሉታላችሁ እዚጋ ጋር የመረጣችሁትን ኢሜል እዚጋ ጋር ድጋሚ ያስገቡልኝ ይላችኋል ወደ የትኛው ኢሜል እንደምታስገቡ ማለት ነው እዚህ ጋር ኢሜሉን ታስገቡለታላችሁ ኢሜሉን አስገብታችሁ ከጨረሳችሁ በኋላ ኦኬ የምትላለች ከታች እሷን አንዴ እንነካታለን ከዛ ፕሮሰሱን በተሳካ ሁኔታ ጨርሰናል ማለት ነው መጨረሻ ላይ እዚጋ ማክሮችንን ስም መስጠት አለብን ማለት ነው እዚጋ እንደምታዩት ኢንተር ማክሮ የምትላለች መጀመሪያው ላይ የሰርች ምልክት ነገር ያለችበት ቦታ ማለት ነው። እሷ ቦታ ላይ የማክሮችንን ስም እናስገባለን ማለት ነው። እዚህ ጋር ኢትዮ ሞብ ልበለው እኔ። እናንተም የፈለጋችሁትን ስም ትሰጣላችሁ ማለት ነው። የማክሮ ስማችሁን ከሰጣችሁ በኋላ የሴቭ ምልክት አለች ያትቻሁን ምልክት ማድርጉላችሁ ከዚህ ጋር ማለት ነው። ይችን አንዴ ትነኳታላችሁ የሴቭ ምልክቷ። ይህንን ካደረጋችሁ በኋላ ማክሮስ የሚለው ላይ እንገባለን። እዚህ ጋር አሁን ቀስት ምልክት ያደረኩበት ማክሮስ የሚለውን ስትነኩት ይሄው እንደምታዩት ስሙ ተመቷል። ይሄው ኢትዮሞብ የሰጠነው ስም ነው። ሚስድኮል ሚል አሌክስ የጓደኛ ስልክ ነው የመረጥኩት። ሚስኮል አሌክስ ሲያደርግ እንዲያሳውቀኝ ማለት ነው። ሼር ሎኬሽን እንዲያረግልኝ አድርግ ያለሁ አሁን። በዛ ስልክ በአሌክስ ስልክ ወደኔ ሚስኮል በሚደረግበት ጊዜ አሌክስ ያለበትን ቦታ በማፕ አድርጎ ያሳየኛል ማለት ነው። እና ጓደኞቼ ይህንን አፕሊኬሽን በመጠቀም ብቻ የደወለላችሁ ሰው የት እንዳለ ማወቅ ትችላላችሁ። ልክ ሰውየው ሲደውልላችሁ ኢሜይል ከሆነ የመረጣችሁት ወደ ኢሜይላችሁ ሜሴጅ ይገባላችኋል፣ ሊንክ ማለት ነው። ያንን ሊንክ አንድ ጊዜ ስትነኩት ያለበትን ቦታ በስነስርዓት ስርዓት በጂፒኤስ በማፕ አድርጎ ያሳያችኋል ማለት ነው። መሄድም ከፈለጋችሁ መሄድ ትችላላችሁ ማለት ነው። በጣም ድንቅ ምርጥ አፕሊኬሽን ነው ጓደኞች፣ እንድወድዳችሁት አልጠራጠርም።